የኢትዮጵያ ደምና ህብረዋስ ባንክ አገልግሎት በሀገር አቀፍ ደረጃ ደም የመሰብሰብና ለጤና ተቋማት የማዳረስ ስራን እንዲሁም በ2015 ዓም በአዋጅ በተሰጠው ስልጣን መሰረት ዜጎች የአይን ብሌናቸውን እንዲለግሱ ቃል በማስገባት ማየት ለተሳናቸው ልገሳውን እንደሚያደርግ ይታወቃል። አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች ባሉት ቅርንጫፎቹም አገልግሎቱን እየሰጠ የሚገኝ ተቋም ነው። አገልግሎቱ በተያዙ ዓመት ከፍተኛ ቁጥር ያለውን ደም ለመሰብሰብ በቅድ መያዙንና ባለፉት ዘጠኝ ወራቱ 82 በመቶ አጠቃላይ አፈጻጸም እንዳለውና ሆኖም ግን በክልሎች መካከል ከፍተኛ የሆነ የአፈጻጸም ልዩነት መኖሩን በኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የደም ለጋሾች መሪ ስራ አስፈጻሚ ዶክተር መላሽ ገላው ተናግረዋል። እንደ ሀገር እንግዲህ እቅዳችን ብዙ ነበር። በጣም አምቢሽስ የሆነ እቅድ ነው የቅድ ነው። ብዙ ችግሮች እንዳሉ ይታመናል። እነሱንም ኮንሲደር አድርገን ግን በቃ በደንብ ከሰራን እናሳካዋለን የሚል እቅድ አቅድን። የዘጠኝ ወሩን ስንገመገም ወደ ሰማንያ ሁለት ፐርሰንት ነው አችብ ያደረግ ነው። ከመቶ ፐርሰንት በላይ የሰሩ ደንባንኮች አሉ። ጥሩ ጥሩ ደንባንኮች የሚባሉ በየክልሉ እነሱ ብዙ ነው። አንዳንድ ደግሞ ግን ከ50% በታችም ያመጡ አንዳንድ የክልል ደም ባንኮች አሉ። እነሱ ተደማምሮ እንደ ሀገር አጠቃላይ 82 ፐርሰንት ነው። አክለውም ዝቅተኛ አፈጻጸም ያስመዘገቡት ደም ባንኮች በምክንያትነት የሚያነሱት የበጀትና የሰው ኃይል እጥረት መሆኑን ገልጸው ይህንን ለማስተካከልም ለክልል ጤና ቢሮዎች ኃላፊነት መሰጠቱንና በቀጣይነት ለማስተካከል እንደሚሰራ አመላክተዋል። በዋነኝነት የሚያነሱት ምንድን ነው? የፋይናንስ ችግር ከክልል ክልል ያው ችግር አለ። ስለዚህ በትልቅ ያነሱት ነገር እሱንና የሂዩማን ሪሶርስ ነው። ፋይናንስ ስለሌለ ሰው መቅጠር አልቻልንም። ሞብላይዝ ማድረግ አልቻልንም በደንብ እንደፈለግን ወደ ከወረዳ ወረዳ ከገጠር ወደ ገጠር ሂደን እን ለምሳሌ አሁን የመኪና ነዳጅ መሙላት አለ፣ አበል መክፈል አለ ለባለሙያዎች። ይህን ይህን ነገር ሁሉ ለማድረግ በጣም ተቸግረናል። ባለሙያም ለመቅጠር ፋይናንስ ስለሌለ ደመወዝ በምን እንከፍላለን፣ ምናምን በሚለው አብዛኞቹ ምክንያቶች እነዚህ ናቸው። ስለዚህ ምንድን ነው ክልልም ሂደን እንደዚህ አይነት ክልሎች እንደንትን ያል ነው በጣም ትልቅ ቁርጠኝነት መኖር እንዳለበት የክልል ጤና ቢሮዎችን በጣም አሳይመንት ሰጥተን የመጣ ነው። እነሱም ቃል ገብተዋል። በተጨማሪም የዓለም ጤና ድርጅት አንዲት ሀገር ካላት የሕዝብ ቁጥር አንጻር አንድ በመቶ የሚሆነው ደም ለጋሽ መሆን አለበት ይላል። ሆኖም ግን ለማሳካት ስራዎች እየተሰሩ ቢሆንም ከግማሽ በታች ላይ እንደሚገኝም ገልጸዋል። የዓለም የጤና ድርጅት ሪፈረንሳችን ነው። እሱ የሚለውም ነው አንዲት ሀገር ካላት ህዝብ ካላት የህዝብ ቁጥር አንድ ፐርሰንቱ ቢያንስ በዓመት አንድ ፐርሰንቱ ደም ለጋሽ መሆን አለበት ነው የሚለው። ነገር ግን እሱን እስካሁን እሱናቸው ለማድረግ እየሄድን ነው። ግን ግማሽ ፐርሰንት በታች ና ያለን እስካሁን። ስለዚህ ብዙ ስራ ይጠይቀናል። ያን ያህል ሲግኒፊካንት የሆነ በደም እጥረት ሰው ሞተ ባይባልም ግን እቅዱን ያችብ ከማድረግ አንጻር ክፍተት እንዳለ ያሳያል ማለት ነው። ብዙ ስራ የቤት ስራዎች ከፊት የሚጠብቁን ነገሮች አሉ ማለት ነው። በቀጣይነትም ካለው የህዝብ ቁጥር አንጻር የከፋ የሚባል የደም እጥረት ባያጋጥምም እንኳን በርካታ ስራዎችን ግን መስራት እንደሚገባና ደምን ለሚያስፈልጋቸው ከማዳረስ ባለፈ ከደም የተለያዩ ነገሮችን ለማምረት እቅዶች መኖራቸውንና ለዚህም በርካታ ደም መሰብሰብ እንደሚያስፈልግ ዶክተር መላሽ ጨምረው ተናግረዋል።